ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የስቅለት በዓል አደረሳችሁ እያልን የሚያዝያ 10 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራ መራሰፋ አብሬያችሁ ቆያለው። በቅድሚያም አርዕስቶቹን አስቀድመን የጎንደር ቀጠና ያልተቋረጠ አሁናዊ ውጊያ ሲካሄድበት ውሏል። ከንቃሽ አጅሬ ጃኑራ እስከ ወገራና በለሳ ከመተማ እስከ ጉና በዘለቀ የጎንደር ቀጠና ወደ ውጊያ ዝርዝር መረጃ አሰናድተናል። በቀዳሚነት ተሰሙታላችሁ። በሸዋ ጠቅላይ ግዛት የፋኖ ተጋድሎ በድል ቀጥሏል። በቅርቡ በባንዳዎች ህይወቱ ያለፈው አርበኛ ከፍ ያለው ደሴን የሚዘክር ዘመቻ ከፍ ያለው በሸዋ ጠቅላይ ግዛት ዝታውጆ ውጆ ከብልጽግና ጋር ትንቅንቅ እያደረገ ነው። በሶስተኛ ቀን የዘመቻ ከፍ ያለው የውጊያ ውሎ የተገኙ ድሎችን በዜናችን ተካትተዋል። እናስደምጣችኋለን አዲስ አበባ ላይ ታፍነው ለሁለት ወራት የተሰወሩት የአዲስ አበባ ወጣቶች አሁንም የታሰሩበት እስር ቤት አልታወቀም። ከ60 ቀናት በላይ የተሰወሩት ወጣቶች የት ነው ያሉት? ቤተሰቦቻቸው ለፖሊስ ላቀረቡት ጥያቄ ምንስ ምላሽ ተሰጣቸው? እናስደምጣቸዋለን። የጠለምት ህዝብ የዳግም ወረራ ስጋት እንዳንዣበበበት ገልጾ ከጥንተ ጠላት ህወሓት ጋር ቅንጅት ስለፈጠረው የሰሜን ጎንደር ዞን ዋና አስተዳዳሪ ጉዳይ ለሚመለከተው አካል ጥሪ አቅርበዋል። የህዝቡን ጥያቄ በዜናችን አካተነዋል፣ ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። ወደ ዝርዝር ዜናዎቹ እናምራለን። በቅድሚያም አሁናዊ የውጊያ ቀጠና መረጃዎችን እናስደምጣችኋለን። የአማራ ፋኖ አንድነት በጎንደር ባለፉት 48 ሰዓታት በቆላ ወገራ አውራጃ ከብልጽግናው ሰራዊት ጋር ከፍተኛ ትንቅንቅ ሲያደርግ ሰንብቷል። የጣና ቴሌቪዥን ምንጮች ተጋርለውንና የፋኖን ድሎች ሲገልጹ የብልጽግና ሰራዊት በከፍተኛ ደረጃ ያለቀበት ውጊያ ነበር ብለዋል። በንቃሽና አጅሬ ጃኑራ ቀጥናዎች የተካሄደው ውጊያ በብልጽግናው ሰራዊት ላይ ከደረሰው ሁሉን አቀፍ ኪሳራ በተጓዳኝ የፋኖን የማሸነፍ አቅምም ያሳደገ እንደነበረ ምንጮቻችን አክለው ገልጸዋል። በተለይም ትናንት ሙሉ ሌሊቱን ከፍተኛ ውጊያ ሲካሄድ ማደሩንና እስከ ረፋዱም ውጊያው መቀጠሉን የገለጹት ምንጮቻችን ከውጊያው ክብደት የተነሳ የብልጽግና ሰራዊት ከካምፕ ጠፍቷል ሲሉ ገልጸዋል። የጣና ቴሌቪዥን ምንጮች ተጋድሎንና የፋኖን ድሎች ሲገልጹ የብልጽግና ሰራዊት በከፍተኛ ደረጃ ያለቀበት ውጊያ ነበር ብለዋል። በንቃሽና እጅር የጃኑራ ቀጠናዎች የተካሄደው ውጊያ በብልጽግናው ሰራዊት ላይ ካደረሰው ሁሉን አቀፍ ኪሳራ በተጓዳኝ የፋኖን የማሸነፍ አቅም ያሳደገ እንደነበር ምንጮቻችን አክለው ገልጸዋል። በተለይም ትናንት ሙሉ ሌሊቱን ከፍተኛ ውጊያ ሲካሄድ ማደሩንና እስከ ረፋዱም ውጊያው መቀጠሉን የገለጹት ምንጮቻችን ከውጊያው ክብደት የተነሳ የብልጽግና ሰራዊት ከካምፕም ጠፍቷል ሲሉ ተናግረዋል። ብልጽግና የሞቱና የቆሰሉ የሰራዊት አባላቱን ማንሳት አቅቶት ወደ ኋላ ማፈግፈጉን የተናገሩት የጣና ቴሌቪዥን የአውደ ግንባር ምንጮቻችን በዚህ ደረጃ ብልጽግና ከፍተኛ ኪሳራ ደርሶበት የሚያውቅ አይመስልም ሲሉ የእንቃሽ የአጀሬ ጃኑራውን ተጋድሎ ገልጸውታል። በሌላ የዚሁ የጎንደር ቀጠና ተጋድሎ የብልጽግና ሰራዊት ወደ አማራ ፋኑ ጎንደር ጠቅላይ ግዛት እዝ ሁለት ክፍለ ጦሮችና የአማራ ፋኑ አንድነት በጎንደር አንድ ክፍለ ጦር አሉበት ብሎ ወደ አሰበው ቋሊሳ ቀንቶ ነበር። ወደ ቋሊሳ ቀንቶ ለሁለት ተከታታይ ቀና ከፋኑ ጋር ለመዋጋት የሁኔታ ትንተና አስጠንቶ አቅሙ እንደማይፈቅድለት ተረድቶ ወደ መጣበት ብናት መመለሱን የጣና ቴሌቪዥን ምንጮች ገልጸዋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር አመራር የሆኑት በቅርቡ ፋኖን የተቀላቀሉት ኮሎኔል አበራ ዛን ነው። ከዚህ በፊት የብልጽግና ሰራዊት የውጊያውን የሁኔታ ትንተና ሰርቶ የደረሰበት ድምዳሜ የአማራ ፋኖና የአማራ ህዝብ አንድ መሆኑን ነው። በዚህም የተነሳ ውጊያን ለማድረግ ድፍረቱ የለውም። አሁን የጠላት አቅሙ የፋኖ አንድ አለመሆን ነው ሲሉ መናገራቸው አይዘነጋም። ይህ በእንዲህ እንዳለ የብልጽግናው ሰራዊት አየር ኃይል በዚሁ ጎንደር ቀጠና ሱዳን አዋሳኝ ቦታዎችን ጨምሮ በተለያዩ አካባቢዎች የድሮን ቅኝት ማድረጉን ምንጮቻችን ተናግረዋል። እንደ ምንጮቻችን መረጃ የፋሲካን በዓል ምክንያት በማድረግ ፋኖ ይሰባሰባል ብሎ ባደረገው ግምገማ መሰረት የድሮን ጥቃት ለመፈጸም ዝግጅት አድርጓል። ለዚህ ደግሞ ከትናንት ጀምሮ ዛሬም ሙሉ ቀን የተካሄደ የድሮን ቅኝት አካሂዷል። መላው የፋኖ አባላትም ሆነ የአማራ ህዝብ ከድሮን ጥቃት ራሱን እንዲከላከል ጥንቃቄ ማድረግ አለበት ሲሉ የጥንቃቄ መልእክታቸውን አደርሰዋል። በሌላ ዜና የብልጽግና ሰራዊትና የባዲ ሚሊሻ በጥምረት የአማራ አርሶአደሮችን ንብረት በከፍተኛ መጠን እየዘረፉ መሆኑን ነዋሪዎች ገልጸዋል። በዚሁ የጎንደር ቀጠና ምዕራባዊና ማዕከላዊ ጎንደር አካባቢዎች የአርሶአደሩን የቀንድ ከብት በጅምላ እየነዳ ወስዷል ሲሉ በኦህዴድ ብልጽግና ሰራዊት ላይ ቅሬታቸውን የሚያቀርቡት የአካባቢው ነዋሪዎች በአንድ ቀበሌ ብቻ ከአምሳ በላይ የቀንድ ከብት ተነድቶ ተወስዷል ብለዋል። በአማራ ሕዝብ ላይ መጠነ ሰፊና መልከ ብዙ ውድመት ለማድረስ ዘመቻ የከፈተው የኦህዴድ ብልጽግና ሰራዊት የአማራ አርሶ አደርን የቀንድ ከብት በጅምላ መዝረፉን አስመልክቶ የሚሰጠው ምላሽ የፋኖ ቤተሰቦች ናቸው፣ ለፋኖ ድጋፍ የሚያደርጉ የጽንፈኛው ደጋፊዎች ናቸው በማለት ነው። ሆኖም የሚዘረፈው የሌላው የንጹሐን አርሶ አደር ንብረት መሆኑን የአካባቢው ነዋሪዎች ተናግረዋል። ይህንን የብልጽግና ሰራዊት የአርሶ አደሮቹን ንብረት መዘረፍ በአዲን ሲገልጸው ደግሞ የአካባቢው ህዝብ ለመከላከያ ሰራዊቱ የባለሙያ የእርድ ከብት አዋጣ ተብሎ እንዲዘገብ በማድረግ ነው። ከግንባር መረጃዎቻችን ወጣ ብለን ወደ አፈና መረጃዎቻችን እናምራለን። አሁንም ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። የታፈኑ የአዲስ አበባ ወጣቶች አድራሻቸው ሳይታወቅ ስልሳ ቀን ሞላቸው። የብልጽግናው አገዛዝ አፍኖ የወሰዳቸው የአዲስ አበባ ወጣቶች እስካሁን ያሉበት እንዳልታወቀ ቤተሰቦቻቸው ለጣና ቴሌቪዥን ተናግረዋል። ከየካቲት 10 ቀን 2017 ዓ.ም ጀምሮ አዲስ አበባ ላይ በፌዴራል ፖሊስና በኦሮሞ ክልል ልዩ ኃይል ታፍነው የተወሰዱ ወጣቶች ያሉበትን ቦታ ቤተሰቦቻቸው እንኳን እንዳያውቁት ተደርጎ 60 ቀን ሙሉ ተሰውረዋል። ከየካቲት 10 ቀን 2017 ዓ ም ጀምሮ አዲስ አበባ ላይ በፌዴራል ፖሊስና በኦሮሞ ክልል ልዩ ኃይል ታፍነው የተወሰዱ ወጣቶች ያሉበትን ቦታ ቤተሰቦቻቸው እንኳን እንዳያውቁት ተደርጎ 60 ቀን ሙሉ ተሰውረዋል። አሁን ባለው መረጃ ታፍነው የተወሰዱት የት እንደታሰሩ ያልታወቁት የኢዜማ ስራ አስፈጻሚ አባልና የሴቶች ጉዳይ ኃላፊ የነበረችዋ ገነት አራጌ፣ ሌላኛው የኢዜማ አባል የነበረው ሱራፌል ብሩክ፣ ሰብስቤ አለሙና አማኑኤል የማነ ብርሃንን ጨምሮ በርካቶች ታፍነው ከታሰሩ በኋላ አሁንም ያሉበት አልታወቀም። የኢትዮጵያ እናቶች ይጸልዩልኛል ሲሉ የብልጽግናው ሊቀመንበር አብይ አህመድ ከዓመታት በፊት ቢናገሩም ልጃቸው ከታፈነበት ጊዜ ጀምሮ የልጃቸው ጣፈንታ ያስጨነቃቸው አይነ ስውሯ የአማኑኤል የማነ ብርሃን እናት ልጄን የበላብኝን ጅብ አፋልጉኝ ባካችሁ እያሉ መንከራተታቸውን ቀጥለዋል። የባንክ ሠራተኛ የነበረው ልጃቸው በፌዴራል ፖሊስና ኦሮሞ ልዩ ኃይል ታፍኖ ከተወሰደ በኋላ ቢያንስ ያለበትን አውቀው ሊጎበኙት ቢፈልጉም አፋኞቹ ግን የአይነ ስውሯን እናት ተማጽኖ ሊሰሙ አልወደዱም። ቤተሰቦቻቸውም ሜክሲኮ በሚገኘው ፌዴራል ፖሊስ ኮሚሽን ማዕከላዊ ተብሎ በሚጠራው አዲስ አበባ ፖሊስ ኮሚሽን፣ የክፍለ ከተማ ፖሊስ መምሪያና የወረዳ ጣቢያዎች ቢፈልጓቸውም ሊያገኟቸው እንዳልቻሉ ታውቋል። ወጣቶቹን አፍኖ የወሰደው ፌዴራል ፖሊስ ቢሆንም ላለፉት ሁለት ወራት የት እንዳሉ አላውቅም እኛ ጋር የሉም የሚል ምላሽ ሰጥቷል። እንደ ምንጮቻችን መረጃ አዲስ አበባ ላይ የነቁ ወጣቶችን አፍኖ መሰወር በብልጽግናው አገዛዝ ለአዲስ አበባ ፖሊስ፣ ለፌዴራል ፖሊስና ለኦሮሞ ክልል ፖሊስ መምሪያ አውርዷል። ለዚህ ደግሞ የፌዴራሉ ብሔራዊ የደህንነትና መከላከያ ወታደራዊ ደህንነት የኦፕሬሽን ተባባሪ እንዲሆኑ ትዕዛዝ ተሰጥቷል ብለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሸዋ ቀጠና እናምራለን። ዘመቻ ከፍ ያለው ደሴ ሸዋ ላይ ከፍተኛ ድል ተመዝግቦበታል። በቅርቡ በባንዳዎች የተገደለውን የአማራ ፋኖ ምልክትና የጀግንነት ዋልክ የነበረውን ታላቁን አርበኛ ከፍ ያለው ደሴ መሰዋዕት ተከትሎ የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በስሙ በከፈተው ዘመቻ ታላላቅ ድሎችን ተጎናጥፏል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዛሬን ጨምሮ በተከታታይ ሶስት ቀናት ያካሄዳቸው ዘመቻ ከፍ ያለው ደሴ የአርበኛውን የትግል አደራ ለማስቀጠል ቃል ኪዳን በገቡ የሸዋ አርበኞች ተጠናክሮ ቀጥሏል ብሏል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዛሬን ጨምሮ በተከታታይ ሶስት ቀናት ያካሄዳቸው ዘመቻ ከፍ ያለው ደሴ የአርበኛውን የትግል አደራ ለማስቀጠል ቃል ኪዳን በገቡ የሸዋ አርበኞች ተጠናክሮ ቀጥሏል ብሏል። እዙ ለጣቢያችን ባደረሰን መረጃ እንደገለጸው ሶስተኛ ቀኑን በያዘው ዘመቻ ሜጀር ጄኔራል ከፍ ያለው ደሴ በሸዋ ሮቢት፣ አንጾኪያ፣ ገምዛና ደብረ ብርሃን ዙሪያ በተካሄዱ አውደ ውጊያዎች በአገዛዙ ሰራዊት ላይ እርምጃ እየተወሰደ ይገኛል ሲል የተጋድሎውን መረጃ አጋርቶናል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነ ኮር አስቴ ጉማ ተራራ ክፍለ ጦር ፊት አውራሪ ገበየው አባጎራው ብርጌድ የፈጸመውን ተጋድሎ ሲገልጽ ከመኮይ ከተማ ወደ ጎድጓዴ መውጫ 44ቱ ከመድረሱ በፊት መኮይ ጊዮርጊስ አባሎ በመባል በሚታወቅ ቦታ በመንቀሳቀስ ላይ በነበረ የአገዛዙ 1200ኛ ክፍለ ጦር በሻለቃ ወርቆ የሚመራው ሁለተኛ ሻለቃ ላይ በተወሰደ እርምጃ የጠላት ሰራዊት ሙትና ቁስለኛ ሆኗል ብሏል። በዚህ ጥቃት ሰባት የብልጽግና ሰራዊት እርምጃ ሲወሰድባቸው 13 ከባድ ቁስለኛ፣ ሁለት ቀላል ቁስለኛ መሆናቸውን የገለጸው የአማራ ፋኖሿ ጠቅላይ ግዛት እዝ ቃል አቀባይ ክፍል ጠላት በየጊዜው ተለዋዋጭ የደፈጣ ስምሪት እየወሰደ ቀጠናውን ለመቆጣጠር ሲሞክር የነበረው የአገዛዙ ሰራዊት በየጊዜው በተወሰደበት የተቀናጀ ጥቃት እየተበተነና እየተመናመነ እንደሚገኝ ተናግሯል። በዚሁ ግንባር መኮይ ከተማ በሚገኘው ስቴዲየም ውስጥ ለአገዛዙ ሰራዊት ለትንሣኤ በዓል መቀለቢያ ሰንጋዎችን እየጠበቁ የነበሩ የሚሊሻና የፖሊስ አባላት ላይ በተጠመደ ተቀጣጣይ ፈንጂ ጥቃት ተፈጽሞባቸዋል። በተወሰደው እርምጃ የተደናገጠው የአገዛዙ ሰራዊት ከተማ ውስጥ በዘፈቀደ ሲተኩስ የአንድ ባጃጅ አሽከርካሪ ሹፌር እጁን አቁስሎታል ሲል ተናግሯል። ዘመቻ አርበኛ ከፍያለው ደሴ በሌሎች ግንባሮችም የቀጠለ ሲሆን በተመሳሳይ በሸዋሮቢት ከተማ ዙሪያ ሰፍሮ የነበረውን የአገዛዙ ሰራዊት ላይ ከበባ በመፈጸም ድንገተኛ ኦፕሬሽን ሰርቷል። መሐመድ ቢሆነኝኮር አስቻለው ደሴ ክፍለ ጦር ካሳ በጋሻው ሻለቃ ወደ አርማንያ ሲንቀሳቀስ በነበረ የአገዛዙ ሰራዊት ላይ ልዩ ቦታው አስፋቸው ማዞሪያ ላይ በተወሰደ እርምጃ በርካታ የብልጽግና ሰራዊት ተደምስሶ ሙትና ቁስለኛ ሆኗል። በዚህ ግንባር ከመደበኛ ሰራዊቱ ባሻገር የአባት አርበኛው የደጀንነት ተጋድሎ ከፍተኛ አስተዋጽኦ አድርጓል። በሌላ በኩል መነሻውን ደብረ ብርሃን አድርጎ በቅርብ ርቀት ላይ በምትገኘው ጉዶ በረት ቀጠና የተንቀሳቀሰው የጠላት ሰራዊት አራት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ክፍለ ጦሮች በወሰዱት የተቀናጀ ጥቃት 19 ክላሽንኮቭ፣ ሁለት ስናይፐር እና ከ1500 በላይ ተተኳሽ ገቢ ተደርጓል። በመጨረሻም ሁለተኛ ክህደት በጠለምት ህዝብ ላይ የቆም የጠለምት ህዝብ ለረጅም ዓመታት በህወሀት አፓርታዊ ጭቆና ስር የቆየው የጠለምት ህዝብ በሰሜን ጎንደር አስተዳዳሪዎችና የትግራይ ጊዜያዊ አስተዳዳሪዎች ቅንጅት ፈጥረው ሁለተኛ የክደት እቅድ ይዘውብናል ሲሉ አስተያየታቸውን ለጣና ቴሌቪዥን ተናግረዋል። ቅሬታቸውን ለጣና ቴሌቪዥን የገለጹ ነዋሪዎች ከሰሜኑ ጦርነት ማግስት የብርሃን ጮራ ማየት ጀምሮ የነበረው የጠለምት ህዝብ ሲቀናኝ ገስጋሽ ሲከፋኝ ተመላሽ የሚል አስተሳሰብ ያላቸው የባዕዲን ጥቅመኛ ባለስልጣናት ከሰኔ 2016 ዓ ም ጀምሮ አናውቅህም ብለው አውራ እንደሞተበት ንብ ሜዳ ላይ በትነውታል ብለዋል። ቅሬታቸውን ለጣና ቴሌቪዥን የገለጹ ነዋሪዎች ከሰሜኑ ጦርነት ማግስት የብርሃን ጮራ ማየት ጀምሮ የነበረው የጠለምት ህዝብ ሲቀናኝ ገስጋሽ ሲከፋኝ ተመላሽ የሚል አስተሳሰብ ያላቸው የባዲን ጥቅመኛ ባለስልጣናት ከሰኔ 2016 ዓ ም ጀምሮ አናውቅህም ብለው አውራ እንደሞተበት ንብ ሜዳ ላይ በትነውታል ብለዋል። የሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸጋው ውቤና የአካባቢው ኮማንድ ፖስት ሰብሳቢ ሰኔ ላይ ባደረጉት ውይይት ኢትዮጵያን ሰላም ካደረገልን እንኳን ጠለምትን መናገሻ ጎንደርንስ ህወሀት ቢያስተዳድረው ምን ችግር አለው ሲል መናገሩ አይዘነጋም። ከዚያን ዕለት ጀምሮም የትግራይ ተፈናቃዮችን ወደ ቀያቸው መመለስ በሚል ሽፋን የህወሀት ታጣቂዎችን ለማስፈር ብዙ ጥረት መደረጉ ይታወሳል። በቅርቡም አቶ ጌታቸው በተፈናቃይ ስም ሚሊሻን ለማስገባት ያደረግነው ጥረት ያልተሳካው በእነ ደብረ ጽዮን ቡድን ግትርነት ነው ብለው ተናግረው ነበር። አስተያየታቸውን ለጣና ቴሌቪዥን ያደረሱን የጠለምት ነዋሪዎች በአሁኑ ሰዓት የሰሜን ጎንደር ዞን ባዕዲን ባለስልጣናት የጠለምትን ህዝብ ሆን ብለው በማማረር የህወሀትን አስተዳደር እንድንቀበል የማግባባት ስራ እየሰሩ ነው። ይህ ደግሞ የአማራን ህዝብ ደጋግሞ የመካድ የባዕዲን መገለጫ ነው ብለዋል። በጠለምት ህዝብ ላይ የደረሰ ያለውን በደል ሲገልጹም የትምህርት እድል ማጣት፣ የሰላምና ፀጥታ እጦት፣ የጤና አገልግሎትና የተለያዩ ችግሮች በጥቂቱ ተጠቃሽ መሆናቸውን ገልጸዋል። ይህ አልበቃ ብሎ ይሳካልኛል ብሎ በጉጉት እየጠባበቀው ያለውን የአማራዊ ማንነቱ መከበር ህገ መንግስታዊ ውሳኔ ይበልጥ እንዲጨልምበትና ተስፋ እንዲያጣ የዞን ዋና አስተዳዳሪ ዲያቆን ሸጋውቤ ያለረፍት እየሰራበት ነው ሲሉ ነዋሪዎቹ ተናግረዋል። በተለይም የጠለምት አማራን ህዝብ በአማራዊ ማንነቱና በአማራ ክልል የአስተዳደር ወሰን ማስከበር ላይ ሙሉ ትኩረት እንዳያደርግ የሰሜን ጎንደሩ ዋና አስተዳዳሪ ዲያቆን ሸጋው ይፈጽምብናል ያሏቸውን ሸፍጦች ሲናገሩም በብሶቱ የጠለምት ወረዳዎች የተመደቡ አመራሮቹን እንዳይግባቡ ማድረግ፣ ከወያኔ አመራሮች ጋር ተግባብታችሁ ስሩ ብሎ ለሚያምናቸው አመራሮች ተልኮ መስጠት፣ ከህወሀት ጄኔራሎች ጋር በቅንጅት ኮንትሮባንዲስቶችን ማሰማራትና በሶስቱም ጠለምት ወረዳዎች የሚገኙ ተቋማትን በማዘረፍና ሌሎች እኩይ ተግባራት በማሰማራት ህዝቡ ያለ ምርጫው እንዲመርጥ እየሰራብን ነው ብለዋል። በዚህ ሰውየ ላይ የፌዴራል መንግስቱም ሆነ የክልሉ አስተዳደር እርምጃ ካልወሰደ የጠለምት የትግል ሁኔታ ልክ እንደ 1984 ዓ ምና 2016 ዓ ም ለተጨማሪ ችግር እየተዳረገ መሆኑን መሬት ላይ ያለ ሀቅ ለመግለጽ እንወዳለን ሲሉ የጠለምት ወጣቶች ለጣና ቴሌቪዥን ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የዛሬ ሚያዝያ 10 2017 ዓ.ም የያዝናቸው ጣና ዜናዎቻችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል በቋሚነት ሰብስክራይብ እያደረጋችሁ እንድትወዳጁን እንጠይቃለን። ጣና ቴሌቪዥን ከሐቅ ጋር